ግን አሁን ቅድም ያልካቸው ነገሮች ሁሉ የሰው ልጅ እንዲመቸው ለኑሮ እንዲመቸው ብሎ ሲስተማት ሲያደርግ በታተናቸው እንጂ እውቀት እና ጥበብ መገለጥ ምንጩ አንድ ነው። ሞኞች ነው የሚያበዙት። እግዚአብሔር ይባላል። የሰው ልጅ ግን እንዲመቸው ብሎ ምን ያደረገ መሰለ? ዲፓርትመንቶች የሚባል ነገሮች ፈጠረ። በቃ ሳይንስ እንደዚህ ነው ዘ ዌስተርን ወይ በኢስተርን ዊዝደም ሌላ ነው። ምስራቃውያኖቹ እንደዚህ አይደለም የሚያስቡት። ክርስትና እንደዚህ አይደለም የሚያስበው። ምዕራባዊው ሳይንሳዊው መንገድ ግን ነገሮችን ለመረዳት አለና እያንዳንዱን፣ መጀመሪያ ምንም አናቅም አናጥና ብለው የጀመሩት ግሪኮች ናቸው። ሲጀምሩ ሲጀምሩ እስቲ ንከፋፍለው ህይወት ያለውና የሌለው ህይወት ያለውን ሲያዩት ደግሞ ማዕት አይነት ባህር ውስጥ የሚኖር ሰማይ ላይ የሚኖር አዱን ከፋፈሉት። ባህር ውስጥ ሲገቡ ራሱ ማዕት ነው። ከዛ በኋላ እያንዳንዱ ኤክስፐርት አንዲት አኒማል ልትሰጠ ትችላለች። እድሜው ሙሉ ጉንዳን አጥንቶ ሳይገባው የሚሞት ማዕት ሳይንቲስት ነው በ ያለው። ስለዚህ ወይም አንዲት ኢንሴክት ልትሆን ትችላለች። ይሄ ሁሉ እውቀት እስከዛሬ ድረስ አንድ ሰው ይህንን የዓለም ልጅ የሰው ልጅ የሰበሰበውን እውቀት ሳይንስ ብቻ ደግሞ አይደለም። ሳይንስና አርትን ከፋፈሉት፣ ደግሞ አርትም ሌላ ዓለም ሳብጀክቲቭ ነው አሉ። ሳይንስ ኦብጀክቲቭ ነው አሉ። ጨበጥ ነው። ይሄኛው ደግሞ በቃ አንተ ሪፍሌክቲቭ ነው። ሳብጀክቲቭ ነው ማለት እንደየተደራሲው መጠን ይለያያል።